አይ ተረጋግብ። በቃ የከፋ ነገር የለም። የከፋ ነገር ቢኖር ይታይ ነበር። ሲቲ ስካን ላክና ያለው ውጤት እናያለን። ጥሩ ያ

ወደቀ ነበረ። ጭንቅላት ስለተመታ እርግጠኛ ለመሆን ዶክተሯ ስልትስካነት አለች። ብትነሳ ጥሩ መጀመሪያ ተረጋጋ እና ከዛ በኋላ ህክምና ይቀራል። እሱም ከወሰድክ በኋላ ሌሎች ነገሮችን እናወራለን እ እንኳን በሰላም ነቃክ። በቃ ተረጋጋና የተወሰነ ለማድረግ ሞክር። ይፈጠራል ሲመጣ የባሰ ነገር ቢኖር በፍንጫ በጆሮ ደም ይመጣ ነበረ። ግን አሁንም ሲቲ ስካኑ ለበለጠ

እስኪመጣ ድረስ ነው። በቃ ተረጋጋና፣ ነው ተደገፈ። ስማኝ አዞርሃል እኮ ተረጋጋ። መርፌው ይሰበራል ውስጥ ክላይ እንቃት አሪፍ ነው። በቃ ተረጋጋ እና ነው እንሄዳለን። እሷ ባለች ምን ሰላት እሱ ለምን መጣ? ተረጋጋ ቆይ እስኪ እሱ በኋላ ይደርሳል። አሁን ያንተ ጤንነት ነው አይደል የሚቀርመው

ወይ እረፍት አድርግ፣ እነሱ መጥቶ ይወስዷል። መቆም ትችላለ? አይ እረፍት አድርግ ትንሽ ትቆያለ።

ጭንቅር እሱ ማስገባት ነው የሚሆነው። ገባሽ? አንቺም አትጨነቂ፣ በቃ ያንቺን ፊልም አይደለም። ተጨናንቀሽ ማለት ነው እኮ አሁንም ካጠገቡ

ሰማኝ ወለታ በደንብ በእግሩ ቆሞ ነው የሄደው። እሺ፣ አንተ እንዴት አድርገህ ከፈጠረው ነው። እንደዚህ አጋጣሚ ይባል ነገር የለም። ወንድ ያደረገው ነገር ነው ወደቀው መግባት ረጋ ነበር ስለማይቻል ነው። ኤፍሬም ተረጋጋ። መግባት ከፈለግ ሲረጋጋ ትሄዳለህ፣ ታይዋለህ። ለምን አትረጋጋም? ኤፍሬም ን እኔ እዚህ ጋር መቀመጥ ፈልጌ ይመስላል የተቀመጥኩት ይፋ መግባት ስለማልችል ሌላ ነገር እንዳይፈጠር በቃ ብዬ ነው። እሱም እንዳይበሳጭ ብለን ነው እኛ እዚህ ሆን ነው እንጂ ለመግባት ሳልፈልግ ቀርቼ ይመስልሃል? ቆይ እዚህ ስንት አንድ የገባችሁ ትርተ ቆይ እንት ንሽ አንድ ሰዓት ይሆነናል እኮ ብዙ ነው የተኛው። ሌሎች ምርመሮች ምናምን እስከሚደረግለት ነው እስከዚህ አሁን ሽነቅቷል። አሁን ወደ አንተ ልትመጣ አካባቢ ነው ነው ወጣው ይፋ አሁን ትደርስበት ነበረ። ቆሞ ተረጋግቶ ምናምን ነው ይሄ በእግሩ የሚሄደው ተረጋጋሽ። ሲጀምሩ ብዙ ማይቆይ ማሁን ይዘው መጣሉ። እዚህ ነገር እኮ ያጋጥማል። አንድ ልጅ ስነ ስርዓት ነገር እንድታስረዳኝ አልፈልግም። በቃ ነገር ነገር ወይ ውጣ ለምን ስለዚህ በእኔ ምክንያት ምንም የሆነ ነገር የለም። አጋጣሚ የተፈጠረ ነገር ነው። መጨረሻ ምናምን የተደረጉ ነገሮች አይደሉም። የተፈጠረው ነገር በአንተ ምክንያት ነው፣ በእኔ ምክንያት አይደለም የተፈጠረው ሌላ ነገር ነው የፈጠረው። ምንም ነገር አይሰራም። በቃ አንተ ዴት ላይ ነው እኮ ወንድም፣ ሁኔታ የሚሆንበት ምንም ሊል ይችላል። ቢያንስ አንተ ዝም ኤፍሬም፣ ተረጋጋ። አንተ ተረጋጋ።

ስለእኔ ችግር የለውም ማለት ነው። አብርሽ ከጨረሰው ይዘውና

ሌሎቻቸው አንድ ጋር ና ቤቶቹ ሁሉም ቆንጆ ነው። ሁሉም ሰላም ነው። ምንም ውስጥ ጉዳት የደረሰበት ነገር የለም። ያው ከንዴቱ ጋር አንዳንድ ራስ መሳት ነገር አለ። ያለፈ ምንም ነገር የለም ውስጥ እንደመፍሰስ ነገር የለውም። ጥሩ ነው ማለት ነው። ነገር ግን እንደዚህ አይነት ነገር መፈጠር የለበትም። ያው ሰው ዋና እንዲ አለመግባባት ሊኖር ይችላል። ያንን በሰከነ ሁኔታ ቁጭቁጫቸው ማውራት ዲስከስ ማድረግ እና ሶልቭ ማድረግ ነው እንጂ ወደ ጸብ፣ ወደ ምኬት መሄድ አይገባም ማለት ነው። ትንሽ ስሜት ራስ ምታት ሊመጣ ይችላል። ለሱ የምትወስዱ መድኃኒት ህመም በጣም ስብስብ የምትወስዱ መድኃኒት አዝልሃለሁ። አሁን ነገር ሰላም ስለሆነ ወደ ቤት ትሄዳለ። ተረጋግታችሁ ነገሮችን ሾሉ አድርጉ። ከሳምንት በኋላ ደግሞ ቼክ እናደርጋለን። የተለየ ስሜት ካለ በማንኛውም ሰዓት ደስ መጣም ትችላለ፣ ደስ ደውል ሊሆን ትችላለ። ጥያቄ ያላቸው በቃ የለም? እሺ አሁን የሚወስዳቸው ምናም መድኃኒቶች አሉ ነው።